አስረዳል። ምን አይነት ሰው እንደሆነ ከቤተ ክርስቲያን ይደባደብ እንደነበረ አንተ ዛው ስለነበርክ ቤተ ክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥት ይሳደብ እንደነበረ ንገረን። ያው አንተ ላ ሚውቱን አብራ አብራ ሚውቱን አብራ ሚውቱን ከእኔ በላይ የኔ የአቡት አብረት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። ቀለም ወርቅ ምን አይነት ሰው ነው ብትለው፣ ቀለም ወርቅ ኃይለኛ ሰው ነው የሚሉ። ኃይለኝነቱ በሃይማኖቱ አይደለም፣ በምግባሩ ነው። ገብተዋል አደል? አባብለ ኃይለኛ ሰው ዘራፊ፣ ሰዳቢ፣ ቀማኛ። ሃይማኖት ያለው ሰው ሰው ሀይለኛ ነው አይባልም። ሃይማኖት ያለው ሰው ሰው ሰው አክባሪ ለሰው ተገዢ፣ ለሰው ታዛዥ ነው። እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው ነው የሚባለው። እኔ እንደማውቀው እንደ ሃይማኖት ያስተምሩ። ግን እከሌ ኃይለኛ ነው ከተባለ ዘራፊ፣ ተሳዳቢ፣ ቀማኛና ነገረኛ ነው። ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ውይ፣ እከሌ ጭምት ነው፣ ሃይማኖተኛ ሰው አክባሪ፣ ለታላቆቹ ታዛዥ፣ ቤተክርስቲያን ከታንሰው ከቤተክርስቲያኑ ወጣ ብሎ አንድ አስር ሜትር አይሆንም ቤቱ ራቅ ብሎ ነው ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ፣ አንዴ አስገቡት፣ ይምጣ ቀለም ፌስ ፌስ ይውጣና ከእኔ ጋር ያውራ። ሊክድ ይችላል። ይሄ ያለቀውም ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ የአበበ ጉልላት ሶስተኛ ታናሹ ካሱ ጉልላት በኩረ የምባለኝ ሶስተኛ አሁን ምንድነው? አሁን ምንድነው? ቀለመወርቅ አይተንፍሱ፣ ቀለመወርቅ አይተንፍሱ። አንድ ትልቅ ክህደት አድርጓል፣ በማ በአበበ ጉልላት ምን አይነት ክህደት፣ ቤተ ክርስቲያን አድርጋ የማታውቀውን በቅዱስ ቁርባን ውስጥ መርስ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው። ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርስ ተደርጎ ለማንም አይሰጠም። ያው ተሰጠ ሞተ። ሆዴን አቃጠለኝ እያለ ነበረ። ሆዴ ተቃጠለ እያለ ነበረ የሞተው አለ። ሲሞት ሆዴ ተቃጠለ ተቃጠለ እያለ ነበረ። እሱ ብቻ አይደለም፣ በነገራችን ላይ እሱ ብቻ ሳይሆን እሱ ብቻ ሳይሆን እምነቱንም ሊቀይር ነበረ። እምነትንም ከተማ ስመጣ ጋንተ ሆናለሁ ብሎ ነበር ነው ያለ። እምነቱን ራሱ ሊቀይር ነበረ። አንድ የስሙን ቀሲስ፣ ስልካችን ሊዘጋ ነው፣ ስልካችን ሊዘጋ ነው። ቀጠሮ ያዙልን፣ ቀጠሮ ቀጠሮ ስልካችን ሊዘጋ ነው። ይሰማቸዋል። እኔ ደውልላለው፣ እኔ ደውዬ አገኛለሁ። በቃ ቻርጅ አድርጎ፣ በቃ ችግር የለውም ውረዱ፣ እኔ ደውዬ አገኛለሁ ዴ በቃ ይሄንን ይመስላል። አሁን እውነት ደሜ ቴንኪው በጣም የሀብተወልድ ክሬዲቱን ለአንተ ነው የምንሰጠው። ከዚያ በተረፈ ይሄ ልጅ ወንድሙን አፈላልጎ ማግኘቱ ለሱም ወንድሙም ለእምነቱ ይሄን ያል ማድረጉ ልብ አድርጉ። የሞተን ሰው እንግዲህ ወንድሙ ከአስር ዓመት በኋላ ነው እጄ ላይ ነው የሞተው ነው ያለው። እንደሰማችሁት ነው ይሄ ድምፅ እንደውም ከኋላ ይሄ ከመጀመሪያው ሪከርድ ያልተደረገ አለ እንዴት ነው የሱ ድምፅ በዚህ በዚያን ጊዜ እንደዚህ ሪከርድ የሚደረገው እያለ እየተናገረ ነበረ። አሁን ይሄንን መጥቶ ጴንጤ አሁንም ኤርሚ የውከታች ኮሚንት ላይ ጀግና ነው እኔ ኧረ እናንተ እንዴት አርጌ ነው አሁን ተው በሙሉ ጴንጤን አትፈረጅ የምትሉኝ እንዴት አድርጋችሁ ነው በምን እንዴት አርጌ ልቀበለው ይሄንን እና እንግዲህ በእግዚአብሔር ሞት የሞተውን ሁሉ ሰው በቤተ ክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርሜያስ ማን እንደሆነ በትንሹ ነው ገና፣ ገና ይሄ ኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ እነ ኢዮብ እነ ሌሎችም አሉ በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እና እና ማነው ሚዲያ ያላቸው ልጆች ማን ነበሩ? እና ማን ነበር ይሄ ደም የነገረኝ። እስኪ ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ የሎዛ ሚዲያ አለ፣ ቋንቋ ይነሽ ሚዲያ አለ፣ የዮብ ዘሚካኤል ሚዲያ አለው። ብዙ ናቸው። እንግዲህ የኦርቶዶክሳዊ ሚዲያ ባለፈው የታሰረው ማነጋሽ ነጋሽ ነጋሽ አለ፣ ጸጋይ እንኳ ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃውን ስታወጡ ምንድን ነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለም የደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት የሚባል ሰው ይኑ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል፣ ደስታ ከበደ የሚባል ሊኖር ይችላል አዎ ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉት ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምፅ ያልሞተ ሰው ነው። ማን ነው እሱ? ቀሲስ በትራ ናቸው። የእሳቸውን ድምፅ እያሰመ ያበበ ጉልዳት አብሮ አደጌ ነው ወንድም የላከልኝ እያለ ያለቀሰበት ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግረኛ ነው? ጉራጌኛ ነው? ምንድን ነው? ግዕዝ አይደለም በህረ የሚባል ስንል ነበረ። ይኸው ተጋልቷል። ስለዚህ አሁንም አሁንም ይህን ሰው የሚሰሙ ሰዎች ይኖራሉ በሚያሳዝን ሁኔታ። እኔ ምን አይነት ምን አይነት ጨለማ ውስጥ መግባት ነው ይሄ? በእውነት ምን አይነት ሕሊና ቢስ መሆን ነው? ስለዚህ በሚገባው ከልጅነቱ እስከ እድገቱ ድረስ ቀለመ ወርቅ አይተንፍሱ አበበ ማን እንደሆነ በሚገባ በቀጣይ ይዘነው በክፍል ሁለት ይዘነው የምንቀርበው ይሆናል። ሀብተወልድ እግዚአብሔር ይስጥልኝ፣ እናመሰግናለን። ልጆቹን ምከራቸው፣ ራሳቸውን ይጠብቁ። ይሄ ወንጀለኛ ሰው ስለሆነ ሌላ ችግር ውስጥ እንትን እንዳይሉ ማለት ነው። ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ ፈልጋለሁኝ። ሀብተወልድ ችግር የለውም። እግዚአብሔር ከኛ ጋር ነው። በአካል እንገናኛለን። ትላንትና ቅዳሴ አብረን ነበር፣ ከዲያቆን ዳዊት ጋር ትላንት ቦኩ ሚካኤል አዳማ አብረን ነበር። እንገናኛለን፣ በአካልም እንገናኛለን። ያው ችግር የለውም። እግዚአብሔር ይመስገን። አሁንም እዚህ ከታች ያላችሁ ሰዎች ከታች ያላችሁ ሰዎች ቀሲስ ዲበኩሉ አበበ ጉልላትን አያውቁትም ሞተ አልሞተም ብለው መረጃ አልሰጡም። እሳቸው የተናገሩት ስለ ዲያቆን በትነ ነው። በቃ ፔሬድ እንድታውቁም የሚፈልገው ማለት ነው። አለቀ። ይኸው ዛሬ ጠራ፣ አለቀ። ይህን እንድታውቁ ነው የሚፈልገው። አዳምጡ እስኪ፣ ዝም ብላችሁ ብላችሁ አድሙቱ። ያለውን ነገር አዳምጡ፣ በደንብ ስሙት። አንዴ ላሰማችሁ ነበ ይረሳሉ። ወንድሞቻችን ህይወቱ በሙሉ እየመራ ያለው በውሸት ነው ስ ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም ለማንኛውም እስኪ ዛሬ ግትል ትሉን እንስማውና መቼስ መልስ እንስትእንጂ አብሮኝ ቀድስ የነበረ በዚያ ንቀት ነበሩ ካህናትና ዲያቆናትም ጭምር ቁጭ ነው ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ። እንዳንተ ነው መሆን የምፈልገው። ውይ ልብ አድርጉ። አንደኛ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። ቀለመወርቅ አይተንፍሱ። አበበስ ምን አይነት ዛሬ ተረጋግጧል። ስሙ ማለት ነው እንግዲህ ይሄ ኦፊሻል ስሙ ስለሆነ ነው። ምን አይነት ሰው ነበረ? ከቤተ ክርስቲያን ሰው ሲጣላ ዱላ ይዞ ከተማ ላይ የሚጠብቅ ዱለኛ፣ ሰው የማያከብር፣ ቤተ ክርስቲያንን በጣም ይደፍር የነበረ፣ በቤተ ክርስቲያን ላይ አመፃ ያበዛ የነበረ ገና እዚያው ሆኖ። ልብ አድርጎ፣ እሱ ግን የሚለውን አዳምጡ። የሚያምር ወጣት አልኩ። ወንድሜ፣ ድምፃዊ ወንድሜ፣ ድምፁ ልኮል ነበር። ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን፣ ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው እዛ ሄዶ እንዲቀድስ፣ አንደኛ አውራጃው ላይ ያለው አይደለም፣ መድኃኔዓለም ያለው አውራጃው ላይ አይደለም። ትልቁ ደብር ያለው ምናምን እያሉ ልጆቹ ሲናገሩ ስለነበረ ስሙ ተጋበዘ። በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ ባህሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ፣ አንዴ፣ ቆይ አንዴ፣ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ የአበበ ጉልላት ድምፅ ልብ አድ የአበበ ጉልላት ድምፅ ላሰማችሁ ነው ነው ያለ ስሙ በደንብ እባካችሁ። ጴንጤቆስጣሎች አዳምጡ፣ አዳምጡ በደንብ ላይ በላይ መጣ ማለት ወንድሜ ሰምቶ ላከልኝ። ቴሌግራም ላይ የማንን ድምፅ? የአበበ ጉልላት ወንድሜ በሉት። በመድሃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ኦኬ፣ ያው ዲያቆን አበበ ጉልላት። እሺ፣ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት፣ እሱ ድምፅ ነው።

ናቶች ወንድሞች አብረ አደጊ እንዲው ይህንን ልቅሶ ስሰሙ ጴንጤዎች እንደው ምን ይሰማቸዋል? በመድኃኔዓለም እንደው ስሰሙ እንደዚህ ሲያለቅስ ስሰሙ ሪሊ ይህ ሰው ጤነኛ ነው ብላችሁ ነው የምታስቡት? እንደው አሁን ስታስቡት አብሮ አደጌን። ይሄ ድምፅ በነገራችን ላይ አሳያቸዋለሁ ከዩቱብ ላይ ይሄ ቅዳሴ ራሱ ከየት ላይ እንደወሰዱት ማለት ነው። ቅዳሴውን ራሱ እና እንደዚህ ሲነፈርቅ እንደዚህ ሲያለቅስ በውሸት ይሄ ድምፁ ላምጣው ብሎ የአበበ ጉልላት ድምፅ ብሎ ነው ያመጣው። ስለዚህ ይሄ ሰውዬ አልሞተም። ነው ማን ይሄ ባለ ድምፁ ሰውዬ ቅደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ከአበበ ጉልላት ይባላል። በነገራችን ላይ ያለቀስኩት ለሱ ብቻ አይደለም ብሏል። አባቴም ሌሎችም ብዙ ዘመዶች ሙተዋል እና ለነሱ ሁሉ ነው እንጂ ያለቀስኩት ለሱ ብቻ አይደለም ብሏል። እንግዲህ በእውነቱ ሳያሳብብ ቢያለቅስ ለቤተሰቡ ራሱ። ሰካራም ነው አሉ። ሲሰክር ድሮ ከአርባ አምሳ ዓመት በፊት የሞተውን ሰው እያሰበ ያለቅሳል ይባላል፣ ሰካራም ወንድሜ ወንጀል ነግሬዋለሁ። ወንጀል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው። ይኸው ስም ሲያጠፋ ወንጀል መስክሬለት። አሁን የሞተን ሰውዬ እምነቱ ምን ፍቅና ነበረበት እኮ ነው እያለ ያለው ለመቀባባት፣ አብሮ እንደሱ ማለት ነው። በነገራችን ላይ ይሄ ከዚህ ቤት የሚወጡ ታድሶ ሆነን ምናምን የሚሉ ሰዎች ደንበኛ ማሳያቸው ነው ደንበኛ እነሱ ይወጡና ከዚያ በኋላ ሌላ ሰው ስም ይቀባሉ። ለምን ሰዎቹ እንዲጠራጠሩት ለማድረግ ከቤተ ክርስቲያን፣ ልክ ሰዎቹ ተጠራጥረው ይሄ ታድሶ ነው ማለት ነው ያ ሰውዬ ደግሞ ተናዶ ተበሳጭቶ ከቤተ ክርስቲያን እንዲወጣ ለማድረግ ነው። እና ይሄ ሰውዬ የሞተን ሰው እንኳን ሳይቀር እንደምታዩት ነው። በኦርቶዶክሳዊ ሰ የተቀበረን ሰው በሉት። ቆንጭ የሚያምር ልጅ አልኳችሁ። ድምሱ ሁሉ እነዚህ እነሰማችሁት በቅዱስ ቁርባን ነው የገደሉት። ይሄ ነው በቅዱስ ቁርባን ነው የገደሉት። ወንድሞች ናቶች አልቀሻ አልወጣልኝ። አብሮ አደጌ ነው በሉት በእርጌታ እውነት ነው ብዬምላቸው አብሮ አደጌ፣ አብሬ ቀደስኩት፣ አብሬ ቀደስኩት። አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት። በቅዱስ ቁርባን እነኚህ፣ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች ከጥራውን እንደም ይባል አንበራስ እንደሚናገረው እና ጌታ እንደሚናገሩት ቆሞ ስለዚህ ያሉ። ይታወቃል የሰራዊት ጌታ እግዚአብሔር ያን ቤት ይፍራ። ይበቃhall አንተ ግትልትል፣ ይሄው ነው ደም የምትለው ነገር ካለ በል እና ይሄንን ደግሞ ከዩቲዩብ ላይ ያሳያቻለሁ ድምፁን ከየት እንዳመጡት የአባ ወልድን መጋቢ ስባት አባ ገብረ ወልድን እና የዲያ እንተን የዚያን ጊዜ ዲያቆን አሁኑ ቀሲስ በትረን ድምፅ ከየት ላይ እንዳመጣው አሳያቻለሁ። ኦኬ፣ እርስዎ ዩቱብ አካውንት ዩቱብ ላይ ለቀቁት። ቀጥታ ግቡና ዩቱብ ላይ ቀሲስ ዲበኩሉ ይቆራረጣል። እና ያንና ቤተሰቦቼ እንደዛ ነው ገባችሁ? እንደዛ ነው እውነት ይገልጣል። የቤተክርስቲያን እውነት ተደብቆ አይቀመጥም። ውሸተኞች በአደባባይ ዩቱብ ላይ ተመልከቱት። ይሄ እንትኑ ቀረጻው፣ እንደምታዩት ቀረጻው ከአስር ምናምን ዓመት በፊት ነው፣ ይሄ ቀረጻው እና ወንድማችን በቅርብ ቀን ግን እንደምታዩት አስር ወር በፊት ከአስር ወር በፊት ቴንም ኤጎይላን ይሄ ቅዳሴ ቅዳሴው የቆየ ነው። አባ ገብረ ወልድ እኒህ አባት ገብረ ወልድ እኒህ አባት እዚህ ላስ ቤጋኛለን እኒህ አባት ማለት ነው። ቀዳሹ፣ ቄሱ፣ ዲያቆን በትረ የዛሬው መጋቢ ሃይማኖት ቀሲስ በትረ ደግሞ የቅዳሴው ባለቤት አሁን ላሰማችሁ ነው። አሰማችኋለሁ። እንደ አጋጣሚ ከፍቼው ስለነበረ ከዚህ ቀደም ቆይ፣ አሁን ስትገቡ ይኸው፣ ስንተኛ ፔጅ ላይ ነው ይህ ያለው። ውኬን ተመልከቱ አንድ ሰዓት ተኩል ማለት አንድ ሰላ እንደምታዩት ነው እዚያ ጋ ይሄንን ነው እንግዲህ የሱ ድምጽ ላይ ያለው ይሄንን ነው።

በምስጋና በእምነት ገናንነትን እናቀርብላለን ከሱ ለሚቀበሉ ሁሉ ለተድናና ለደስታ ለፈውስና ለረድኤት ስጋንም ለማደስ መንፈስና ነፍስን ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግነዋል። ለዘላለሙ እኔ አባ ገብረ ወንድ ናቸው።

በዚህ አጋጣሚ ቅዳሴው እንድሰሙት ነው ይሄንን ይመስላል እና እንግዲህ አጀሬው ከዚህ ወስዶ ነው አበበ ጉልላት የሱ ድምፅ ነው ያለው በዚህ ነው በቃ እንደዚህ ካለው ውርደት መድኃኒያ ላይ የሚጠብቃችሁ ቅዳሴያችን ግን አያምር?